በዛሬ ቪዲዮአችን እንግዲህ ትምህርት ሚኒስቴር በጣም አዳዲስ የሆኑ እንዲሁም ደግሞ አስገራሚ የሆኑ ሕጎችን እያወጣ ይገኛል ማለት ነው። ይህ ሕግ ምን እንደሆነ እንዲሁም ደግሞ መረጃውን ከትናንትና ጀምሮ እንግዲህ አጋርቷል ማለት ነው። በጣም አስገራሚና የሚያስደንቅ እየሆነ ነው የአዲሱ ትምህርት ስርዓት እንግዲህ በጣም ብዙዎችንም እያነጋገረ ያለ አዲስ መረጃ አለ ወደ መረጃችን እንግዲህ ከመሄዳችን በፊት ለእኛ ቤተሰብ አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ማድረጋችሁን እንዳትረሱ። የተለያዩ አዳዲስ መረጃዎች እንዲሁም ደግሞ የትምህርታዊ ዘርፎች የምንለቅላችሁ ይሆናል። እንዲሁም ቴሌግራም ቻናላችንን ጆይን ማድረጋችሁን እንዳትረሱ ላለሁ ማለት ነው። ቀጥታ ወደ መረጃው እንሂድ። ወደ መረጃ ስገባ እንግዲህ ትምህርት ሚኒስቴር እንግዲህ ሰሞኑን እያወጣቸው ያሉት አዳዲስ የአዲሱ ትምህርት ላይ መረጃዎች ወይም ህጎች ማለት ነው። በጣም አነጋጋሪ እንዲሁም ደግሞ ትንሽ አዝናኝ የሆኑ አዳዲስ መረጃዎችን እያየን እንገኛለን ማለት ነው። ትምህርት ሚኒስቴር እንግዲህ በትናንትናው ዕለት ለትግቫ እንዲሁም ደግሞ በትምህርት ሚኒስቴር መግለጫ የሰጠው ማንኛውም የተማሪ ማለት ነው ስልኩ ላይ የሶሻል ሚዲያ አካውንት መገኘት የለበትም ብሏል። እንግዲህ የሶሻል ሚዲያ አካውንት ስልኩ ላይ የሚ የሚገኝ ከሆነ ከአንደኛ ክፍል እስከ አስራ ሁለተኛ ክፍል ያሉ ተማሪዎች ማንኛውም ስልካቸው ላይ የሶሻል ሚዲያ አካውንት ከተገኘ ቀጥታ ከትምህርት ቤት እንደሚባረሩ የትምህርት ሚኒስቴር እንግዲህ በትናንትናው ዕለት አዲስ ህግ ለአዲሱ ትምህርት ስርዓት ይዞ ወጥቷል ማለት ነው። ስለዚህ በጣም አስገራሚና አስደናቂ እየሆነ ይገኛል ማለት ነው። ማንኛውም ተማሪ ስልኩ ላይ የሶሻል ሚዲያ አካውንት ከተገኘ ምንም አይነት ማስጠንቀቂያ እንኳን ሳይሰጠው ወዲያው እንደሚባረር ትምህርት ሚኒስቴር እንግዲህ አዲስ ህግ አውጥቷል ማለት ነው። ይህን ህግ አውቃችሁ እንግዲህ ተማሪዎች፣ ለእናንተ በጣም መጠንቀቅ አለባችሁ። በተለይ ሶሻል ሚዲያ ላይ እየወጣችሁ ከነ ዩኒፎርማችሁ የተለያዩ ቪዲዮችንም ሰሩ ቲክታክ ላይ ዩቱብ ላይ ሊሆን ይችላል ማለት ነው። በጣም ተጠንቀቁ። በትምህርት ቤታችሁም ድረስ መጥተው ልትባረ ሊባረሩም ስለምትችሉ ማለት ነው። እንግዲህ የዛሬው አስደናቂና አስገራሚ የተባለው የትምህርት ሚኒስቴር አዲሱ ሕግ ይህንን ይመስላል ማለት ነው። እንደዚህ አይነት የተለያዩ ፈጣን መረጃዎች እንዲደርሳችሁ ሰብስክራይብ እንዲሁም ደግሞ ላይክ ማድረግ እንዳይረሳ። የተለያዩ የዩኒቨርሲቲ ተማሪዎች ከሆናችሁ ደግሞ የፍሬሽማን ኮርስ እንዲሁም ደግሞ አንድ እስከ አስራሁለት ክፍል ያላችሁ ተማሪዎች አዳዲስ ትምህርታዊ ቪዲዮችን የምንለቅላችሁ ይሆናል ማለት ነው። እኛ ዝግጅታችን ጨርሰን ሰሞኑን ቪዲዮችንን የምንለቅ ይሆናል ማለት ነው። ላይክ እና ሰብስክራይብ አድርጉ እንዲሁም ቴሌግራም ቻናላችንን ጆይን ማድረጋቸውን እንዳትረሱ ማለት ነው። መልካም ጊዜ